እናቴ ምን አለሽ? ሰላም ሰላም። የሚልኩ ቤተሰቦች እንዴት ናችሁ? ደህና ናቸው። የሁሉ ሰላም ጤንነት እንዴት ይዟችኋል? እንኳን አደረሳችሁ፣ እንኳን ለዳግማዊ ትንሳኤ አደረሳችሁ ለማለት እወዳለሁ። ቤተሰቦቻችን በዓል እንዴት አልፎላችኋል? ያው እናቴ እንግዲህ ወደ መጨረሻው እየተንደረደረች እንደሆነ ይታወቃል አይደለ ያው መቼም አውቃችኋል ስንት ላይ እንደደረሰች ጾቷን አሳውቃለች አሁን የሆነ የሆኑ ነገሮች ላይ እየደረሰች ስለሆነ ሰርፕራይዝ ያስፈልጋታል እኔም እግረ መንገዴን አንዳንድ ነገሮች መዘጋጀት ስላለብኝ ዛሬ ምን አደረኩ መሰላችሁ እሷ ወጣ ብላልኛለች ሰሞኑ ሳስቦኛል ሰሞኑ ተደጋጋሚ የሆኑ አንዳንድ ነገሮች ይኖራሉ ብዬ አስባለሁ የመጀመሪያው እንግዲህ ዳይኒንግ ቴብል ገዝቼላት አለው። በጣም ሰሞኑን እንትን ስትለኝ ስለነበረ እሱን ገዝቼላት አለው። እንግዲህ ቤቱን እንደምታዩት ዝርክርክ ያለ ነው። ስለዚህ ቦታ ሬንጅ እናደርጋለን። ኦልሬዲ ያው የተገዛውን ዳይኒንግ ቴብል ይሄን ይመስላል። ስለዚህ ቤቱን ቀየር የር የር አድርገን እናስተካክለዋለን ከዛ በኋላ እንግዲህ የእሷን ሪያክሽን እናያለን ብዬ አስባለሁ። አይውሽ ይሳካልኛል ብዬ አስባለሁ። እንደ እግዚአብሔር ፍቃድ ደስ ብሏት እንድታልፍ ነው የምንፈልገው እቺ ጊዜ። ስለዚህ ቤቱን እናስተካክለው፣ አንዳንድ ነገሮችን እናስተካክል። ላይክ ሰብስክራይብ ኮሜንት ማድረጋችሁን አትርሱ። ያው ከእናንተ የምጠብቀው ስጦታ እንዳለ ታውቃላችሁ። ሀምሳ ሺ ሰብስክራይብ እናስገባታለን ብለን እንደተነጋገርነው እሱ ላይ በርታ እኛም ጠንክረን እንግዲህ ቶሎ ቶሎ ለመምጣት እንሞክራለን። አሁን ያው ኦንሊን ዶፍ ነው። ላይክ ሰብስክራይብ ኮሜንት ማድረጋችሁን አትርሱ። እስቲ ቤቱን ትንሽ ያሳያችሁና እኔም ላስተካከል ቤቴን።

ግን አይ ቲንክ ያው እንደፈለኩ ባረግ እሷ እንደምትፈልገው መቀየሩ አይቀር ስለሚችል አብዛኛውን ነገር ትቀየዋለች። ልያስባለው ፎቶዎቻችን ምናምን ገና ብዙ የሚስተካከሉ ነገሮች አሉ። ዋናው ሀሳቡ ምንድነው፣ ዳይኒንግ ቴብሉ እንዲገባ ያው እሷ ደግሞ ማገላበጥ ስለምትወድ

እሺ ቤተሰቦቻችን እንዴት ናችሁ? እንግዲህ የእኔ ፋይናል ፋይናል ብዬ ያስተካከልኩት ይሄን ይመስላል። የተወሰነ ነገር ነው ያስተካከልኩት። እንግዲህ ይህን ነው የሚመስለው። ያው ከመሸ ስለሆነ ነገሮችን ያደረግኩት ያው ፎቶ መነሳት አለበት፣ ቦታ መቀየር ያለባቸው ነገሮች ይኖራሉ። ያው ከሞላ ጎዳ አለችን ትመስላለች ቤታችን። እንግዲህ አሁን ከዚህ በኋላ እናትን መጠበቅ ነው የሚሆነው። እሷ ስትመጣ እንግዲህ ካሜራዬን አዘጋጅቼ እጠብቃታለሁ። ያው ስትገባ አይ ሆፕ ተወስዷልሽ ብዬ አስባለሁ። ወዳችኋለሁ። እንግዲህ ቪዲዮውን በደንብ ይውልን

ምን ምን አለሽ? የእኔ ቆንጆ ደስ አለሽ? በእውነት አልጠበቅሽም። ምን አግኝተሽ ትጠብቂያለሽ? ሰሞኑን ወሬሽ ይሄ ሆነ። እኔም ውስጥ የነበረው ነገር ስለነበረ ይሄ ነው። ወደሱ በእውነት ወደሸዋል። ተናገሪያ ምንድን ነው? አሁን እኮ ነው፣ በቃ ድክም ብሎኛል። አበባ አላረኩልሽ? ምን አላደረኩ? ኢቭን ፎቶዎቹን ሁሉ አላስተካከልኩም ቦታ ቦታቸው ዋናው ዓላማ አስገብቶ መጠበቅ ብቻ ነው። አትናገሪ ብንዴን የሚስት ተናገሪ የኔ ሚስት

ይገባኛል ትወጭኛለሽ። ነይ ቀፊኝ እንጂ የእኔ ሚስት ነይልኝ፣ የእኔ ደርባባ። እንግዲህ ቤተሰቦቼን ምን ታያለሽ? ለቤተሰቦች ምን ታያለሽ እኮ ተናገሪያ። ትክክለኛ ስሜትሽን ተናገሪ። ዝም ብሎ እንዴ ምንድን ነው? ተናገሪያ በቃ። አመሰግናለሁ እኔ አመሰግናለሁ። ደንግጠሽ፣ ምስጋና የሚባል ነገር የለም። ኤን ዌይስ ቤተሰቦቻችን እንግዲህ ይሄን ይመስላል፣ ከሞላ ጎደል ይሄን ይመስላል። አቀማመጡን ወደሸዋል። ነገ ገለባ ብጠሻ ታያት አይደለ፣ አይዶ ነው እንግዲህ ዞሮ ይህን ይመስላል። ቤተሰቦቻችን እንወዳችኋለን፣ እናከብራችኋለን። የእናቴ ሰርፕራይዝ ይህን ይመስላል። አይ ቲንክ በደንብ ተደስታለች ብዬ አስባለሁ። እንወዳችኋለን። እንዴ ልጄስ ልጄስ

በቃቸው በይና ቤተሰቦችሽን ዝጊው እንግዲህ ያው ሰርፕራይዝ አርጋት አሁን እሷ ሰርፕራይዝ ነው የሚያስፈልጋት እሷ ብቻ ትቀጥቅጥ ባሉት መሰረት ቤተሰቦች ባሉት መሰረት እኔ ሰርፕራይዝ አርጌሻለው አንቺ ደግሞ እንደለመድሽው ፕራንክ ነው ምትደግሚኝ ስለዚህ ይህን ይመስላል የኔ ሰርፕራይዝ ቤተሰቦቼ ትዕዛዛችሁን ተቀብዬ ይሄን አድርጌ አለው እና እናቴ በጣም ተደስታለች። እኔም ደስ ብሎኛል። በጣም ስለደከመኝ ይሁን አላውቅም ድምፄ ሁሉ ምናምን እንትን ብያለሁ። ለማንኛውም በጣም ነው መሰለኝ መናገር ሁሉ አቅቶኛል እና ሰብስክራይብ እያደረጋችሁ ቤተሰቦች ይዛችኋለሁ።